ከዚህ ጋር አንድ ነገር ልብ ብላችሁ ተመልከቱ ጠቅላይ ሚኒስትሩ እንግዲህ ባህር ዳር ተገኝቶ ብስክሌት የነዳበት ቦታ ነው ይህ ልክ አሁን ይህ ፍርድ ቤቱ ነው በተለምዶ ፖሊ ተብሎ ከሚታወቀው ፊት ለፊት ያለው ፍርድ ቤት አካባቢ ያለው የብስክሌተኛ የእግረኛ መንገድ ያለበት ነው አሁን እዚህ ጋር ጫፍ ላይ ስንደርስ አሳያችኋለሁ የት ጋር ብስክሌት እየነዳ ፎቶ እንደተነሳ ልክ ይህ በሩ ጋ ነው እዚህ ጋር ፊትለፊት ሰዎች እየመጡ አሉ። ከሱ ጥፍን እንዳለ ነው ቦታው ነው ማሳያችሁ እንግዲህ በነፃነት ይህ አካባቢ ነው እሱ ፎቶ የተነሳበት ማለት ነው። በዚህ ሰፈር ነው ልክ ይህ አሁን እሱ ብስክሊት የነዳበት የፔዴስትራል አለ የባይክል አለ። እዚህ ጋር የብስክሊተኛ እና የእግረኛ መንገድ ነው ያለበት። አደባባዩ ደግሞ ይህ ፊትለፊት የሚታየው ሬጅስተር የፖሊ ነው። ፊት ለፊት የሚታየው ህንፃ የፖሊ ነው። እዚህ ደግሞ ይሄ ምንድነው ሳይክል ሲነዳበት የነበረው ዶክተር አብይ በትናንትና ዕለት ነው። ይሄ አደባባዩን ፊት ለፊት ያለው ቀጥታ ትናንት አይታችሁት ከሆነ ይህ ነው ቦታው እና በአካል ቃል በገቡት መሰራት ሳያችኋል፣ እየነበረ በምስሉ ላሽ ቀርብ ያለሁኝ አሁ እዚህ ጋ ነው በቃ ከረብነች። እዚህ ጋ ልጆች የሚወጡበት ቦታውን ለማሳየት ያክል ምን ያህል ነፃነት እንዳለው ቦታውን የሚወራው እና መሬት ላይ ያለው ሁለቱ በጣም ይለያያል ለማለት ያክል ነው። በሶሻል ሚዲያ የሚወራው አገሩን ተቆጣጠሩት እንደዚህ ሆነ ባህር ዳር ተረበሸ ምናምን እየተባለ ወሬ ብዙ ጊዜ ይናፈሳል። ያን ለማሳየት ያክል ነው። እጅግ በሚያምር ሁኔታ ነው ይሄ፣ በጣም የሚያምር ነው። ሌላኛው ደግሞ ፊት ለፊት አይታችሁት ከሆነ እየነዳ የመጣበት ብስክል ይሄ ነው። በቃ ሰው በነፃነት የሚንቀሳቀስበት ቦታ ነው በጣም ሂዩጅ የሆነ ሰፊ ቦታ እጅግ በጣም የሚያምር እጅግ እጅግ በጣም ነው የሚያምረው። በቃ መንገዱ በጣም እጅግ ከሚያምር ሰፍራዎች አንዱ ይሄ ነው ባህርዳር ውስጥ ልክ አሁን ከፖሊ ወደ አባይ ማዶ ተብሎ በሚታወቅ ወይ ደግሞ አባይ ድልድይ ያለበት ቀጥታ የምትሄድበት መንገድ ነው። የፊት ለፊት ፊት ለፊት ቀጥታ ወክያ የምትሄድበት መንገድ ነው ልክ ዶክተር አብይ ራሱ ብስክል ሲነዳበት የነበረበት አንዱ የፔዴስትራል እና የባይክል መንገድ ነው እዚህ ጋር የምንመለከተው ማለት ነው። እሱን ለማሳየት ያክል ነው እየላቸው በቪዲዮ የቀረቡትኝ። አንድ ሁለት ጥቅም አለው። ይህን በጣም ሰፊ አክሰስብሊቲ ለመሆኑ ሳይክል ለመጠቀም እጅግ እጅግ በጣም ምቹ መሆኑ ነው። እጅግ በጣም ተመራጭ የሚያደርገው አንዱ እሱ ነው። ልክ ልጅ ልጅ ፊትለፊት የሚመጣው ከአባይ ማዶ ወደ መሀል ከተማ ተብሎ ወደሚታወቀው ቦታ ነው። ይህ ልጅ አሁን እየመጣ ያለ እሱን ለማመላከት ነው። ልክ አሁን ፊትለፊታችን የምንሄድበት ወደ አባይ ማዶ መሆኑ ነው እና ዚህ ጋ እሱ አንድ ሁለተኛው ፎቶ የተነሳበት ዶክተር አብይ ስለዚህ ይህ ወክ እያረጉ ምን ያህል ምቹ መሆኑን እያሳየበት መንገድ ነው። ሌላኛው ደግሞ ማረፊያ ቦታዎች አሉ። መቀመጫዎችን እስኪ አላቀረቡላቸው ምስል ካለ እዚሁ ቀጣይ እናየዋለን። ከሌለ ግን በሁለተኛ ቪዲዮ ላይ ደግሞ ዥላሽ መጣለን። ሌላኛው ደግሞ በጣና አሁን አዲሱ ደሴት እየተሰራ ያላለ እጅግ በጣም የሚገርም ማሬታ ሪዞርት የሚባል ከሱ ጋ ነው ፎቶ የተነሳበት። ማሬታ ሪዞርት አሁን እየተገነባ ያለ በጣም የሚገርም መናፈሻ ነው። እዚህ በፊት የሚታወቀው ጣይቱ መናፈሻ ነው። ጣና መሃል ያለችው ጣይቱ ነች። አሁን ግን ደግሞ ማሬት ሃይል ሪዞርት የሚባል ኢንተርናሽናል ሪዞርት ነው። በጣም የሚገርም ነው። ሁለተኛው ፎቶ የተነሳበት ከሱ ከመሃል ነው። ደሴቱ በእርግጥ አልቋል፣ ነገር ግን አሁን የሚቀረው ምንድን ነው? ወክ ማረጊያ ህንፃዎች ተገንብተው ማለቂያ ምናምን እሱ ገና ናቸው። እሱ ልክ እንዳለቀ ለፐብሊክ ስፔስ ፍሬ ሲሆን ይጀላችሁ የሚቀርብ ይሆናል ማለት ነው። አሁን ግን ለሰው ገና ለጉብኝትም ለመዝናናትም ስላላለቀ ለጊዜው መግባት ማይፈቀድም። ለዛ ነው ሁለተኛው ቪዲዮ ያልሰራውላችሁ ከዚህ ጋር። ይሄ ደግሞ ወደ ቀጣዩ ሀሳብ ይጀላችሁ የሚቀርበው ጀኔራል አብሮ ታደሰ መግለጫ ሰጥቷ ስለ ሀገር ፍቅር የተናገረበታለ እኛ ስሜት አይገዛንም። የሚገዛን ፍቅር ነው። በስሜት አንነሳም በእውቀት በተመረኮዘ ነው የምንነሳ። ይህ ስለ ሀገር ፍቅር በጣም የተናገርበት ነው። በዛሬ ሁለት መግለጫ የሰጠ ብዙዎች እንግዲህ የተመረዘ ምግብ በልቶ ታሟ ምናምን እየተባለ ነበረ። እሱ ግን ብቃልና የው መግለጫ ሰጠ ማለት ነው። ስለዚህ ካሉ ባልታዋሪ ትንሽ ራሳችን ያዝ አድርገን ብንገዛ በጣም የሚገርም ይጠቅመና ብዬ በዛ አጋጣሚ መልእክቴን አስተላልፋለሁ። ለሀገራችን የሚያስፈልገው በሰላም ተያይዘን ስናለማ ነው ስንሰራ ነው። እና ልክ አሁን እንደዚህ እንደምትመለከው ፊት ለፊት ያለው ተሽከርካሪ የሚሄድበት፣ ፊት ለፊት ማዶ ማለት ነው። ፖሊ ዩኒቨርሲቲ ያለበት ነው። ፖሊ ዩኒቨርሲቲ ለምሳሌ ሳይንስቲት ቀጣው እጅጉ የተማረበት ዩኒቨርሲቲ ነው። እጅግ እሱን እናውቀዋለን። ሳይንስቲት የሆነው ቀጣው እጅጉ ከዚህ ፖሊ ዩኒቨርሲቲ ነው የተማረ። ልክ አሁን እዚህ ቁጭ ብለን እኔ እዚህ ጋር ለምሳ ቁጭ ብዬ ነው ይሄን ፎቶ የቀረጹ ቪዲዮ የሰራውላችሁ። ከዚህ ማህዶ ፊት ለፊት አሁን ስንመለከት በርቀት ፖሊ ዩኒቨርሲቲ ነው የሚገኙ። ፖሊ ዩኒቨርሲቲ እጅግ ግዙፍ ከሆኑት ዩኒቨርሲቲ ቀደምት ከኢትዮጵያ አንዱ ነው። ተፈጥሮ ሳይንስ ተማሪዎች የሚገቡበት ትምህርት ቤት ነው። ምናልባት ማታወቁት ካላችሁ ታወቁት፣ ያው ታውቃላችሁ። እሱን ግንዛቤ ለማስገባት ነው። ይህ መንገድ ባይሰው የብስክሌተኛ በአስፓልት እግረኛ ግን ደግሞ በባዞላት መልኩ ነው የተሰራው። እጅግ ደግሞ ፍላት ነው ከተማው። በጣም ከሚገርመው ምቹ ከሚያደርግበት አንደኛው መንገድ ወይም ደግሞ ተመራጭ ከሚያደርገው ከሌሎች ፍላት በመሆኑ ለብስክሊት መቶ በመቶ ተመራጭ ያደርገዋል። እንደውም እንትን ከምትጠቀም ሊቀ መኪና ከምትጠቀም ይህ ብትጠቀም ይመርጣል። ሲቀጥል ደግሞ የፔዴስትራል ስትሪት ይባላል። ፔዴስትራል ስትሪት ማለት የመንገድ ዛፎች የሚባሉ እሱ ምቹ ያደርገዋል። ወቅስ ታክስ ፀሐይ አያገኝም። በጣም እሱ ነው አሁን አክሰስብሊቲ የሚያደርገው ፔዴስትራል ስትሪት መኖሩ ኮንፎርት ያርጋል። ፀሐይ አያገኝም። እንጆ ታደርግበታለ እንዲሁ ልጅ እንደዚህ እንጆ እያደረግን በጣም ተመራጭ የሚያደርጉት እነዚህ ነገሮች ናቸው። ስለዚህ በሌላ ቪዲዮ እስክንገና ያድጀሆናች ሰብስክሪብ በማድረግ ጠብቁ። ዶክተር አብይ እንግዲህ በነፃነት ተንቀሳቀስ።